በስማብ ወወልድ መንፈስ ቅዱስ አህዱ አምላክ አሚን። በዓለም ላይ የምትኖሩ ኦርቶዶክስ ያን እግዚአብሔር ልጆች ሰላም እግዚአብሔር ይዛላችሁ። በሳምንት ሁለት ቀን ማክሰኞና አርብ የምንከታተለው ስርዓተ ቤተ ክርስቲያን ኤጲስቆጶስ ማለት ምን ማለት እንደሆነ የሚያስረዳ ትምህርት ነው። እሱን ላምንከታተለው ማለት ነው። እዚህ ቀደም በተለያዩ የሹመት አገልግሎቶች ተመልክተናል። ከቅዱስ ፓትርያርኩ ሊቃነ ጳጳሳት፣ ከሊቃነ ጳጳሳት ጳጳሳት፣ ከጳጳሳት ቆሞሳት፣ ከዚያ መነኮሳት፣ ካህናት፣ ዲያቆናት እያልን ክህነቱን አመጣናል። ከዚህ በኋላ ደግሞ በሌላ መልኩ በሴቶችም፣ በእናቶች፣ በወጣቶች ይሄ አገልግሎት እንዳለ ተመልክተናል። እንደገና ደግሞ በሚመናንም የአባቶች ወጣቶች አገልግሎት እንዳለ ተመልክተናል። ሁሉም አገልግሎቱ ይለያይ እንጂ ሁሉም የእግዚአብሔር አገልጋይ እንደሆነ አይተናል፣ ተመልከተናል ማለት ነው። ዛሬ ደግሞ የምንመለከተው ኤጲስቆጶስ እሁድ እንዲሾም በእሁድ ቀን ነው። ከሰኞ እስከ ቅዳሜ ድረስ እስከ አርብ ድረስ የሚሾም የለም። ቅዳሜና እሁድ በነዚህ በሁለት እለታት ነው። ቅዳሜዋ ዜማ ነው፣ እሁድ መሾሚያ ነው። በነዚህ እለት ነው የሚሾመው፣ ነው የሚለው በእለተ ሰንበት። በነገራችን ላይ ያው ሰንበት ሁለት ናቸው። የመጀመሪያው ቀዳሚት ናት። ቀዳሜት ያው እንግዲህ ከእሁድ እግዚአብሔር አምላክ እሁድ ስነ ፍጥረትን ጀመረ አርብ አጠናቀቀ። ቅዳሚትን የእረፍት የረፍት ቀን አድርጓታል ማለት ነው። አሁን ቀዳሜት እንደኛ አገልግሎት የረፍት ቀናት ነው። ዋይረፈም ኩሉ ግብሩ ከስራው ሁሉ አረፈ። ስራውን አርብ ጨርሶ አጠናቆ አረፈ ነው። ከዚህ የሚቀጥልና እስራኤላውያን ስድስት መቶ ሺህ እስራኤላውያን ከግብፅ ከወጡ በኋላ መና መውረድ ከእሁድ ይጀምርላቸዋል፣ አርብ ይጠናቀቅ ነበረ እና ቅዳሜ ደግሞ ምግብ አይወርድም። ለምን? ሰንበት ስለሆነ ማለት ነው። ይቀጥልና መድኃኔዓለም እሑድ ሆሳይናውን አደረገና ከዛ ጀምሮ ከሰዓት ጀምሮ እስከ አርብ ድረስ ያው እንግዲህ በምክርም ምን እናድርገው እንዴት አድርገን እንግደለው እንዴት አድርገን እናስወግደው እያሉ ይመካከሩበት ነበረ። በመጨረሻ ላይ ግን አርብ ተሰቀለ፣ ቅዳሜ መቃብር ውስጥ አደረ፣ እሑድ ተነሳ ነው በአጭሩ። ቀዳሚ ሰንበት የመጀመሪያዋ የብሉይ ኪዳን ቀዳሚትም ያስማራት እንግዲህ የመጀመሪያዋ ማለት ነው። ቀደም የቀደመችው የመጀመሪያዋ ሰንበት ማለት ነው። ይህ ማለት ምንድን ነው? ሁለተኛ ሰንበት አለች ማለት ነው። በነገራችን ላይ እሱ ስላረፈባት ሰንበት ተባለች እንጂ ከዚያ በላይ ግን ቀዳሚት መሆን የሚገባት ውር ናት። ለምን ከቀዳሚት በፊት የተፈጠረችው ውር ናት። ቀዳሚት ሰባተኛ ቀናት ማለት ነው። አይረፈ ዜለም ሁሉ ግብሩ ያለው በሰባተኛው ቀን አረፈ ነው። ነገር ግን ይህን ዓለም ካለመኖር ወደ መኖር ያመጣባት ሰንበት ሁር ናት። ያችኛዋ ግን የእረፍት ቀን ስለሆነች ሰንበት አይሁር ተብላለች። ችኛዋ ደግሞ ሁር ደግሞ የጌታ ቀን ተብላለች። ልዩነቱ ማየት ነው። የጌታ ቀን ማለት ነው። ዓለምን ካለመኖር ወደ መኖር አመጣ የፈጠረባት እንደገና ደግሞ ዓለምን ለማዳን የተወለደባት እንደገና ደግሞ አይሁድን ለማሳፈር የተነሳባት እንደገና ደግሞ ለሐዋርያት መንፈስ ቅዱስ የላከባት እንደገና ደግሞ እነሆ ዓለምን ካመጣበት የሚጣቅሎ የሚወስድበት ለሐዋርያት መንፈስ ቅዱስን ያወረደበት ይሄ ታላቅ ዕለት እሑድ ይባላል ማለት ነው። በአጭሩ ግን ይሄ ኤጲስቆጶስ ምርጫ ወይም ደግሞ ሹመት ወይም የሚጸርቀው ይዜማና ዕለት የሚባል ነገር አለ። ቤተክርስቲያናችን ይዜማና ዕለት አንድ ነው እና በዚህ ቀን በቀዳሚት ይጀመራል፣ በሰነት ይጠናቀቃል ማለት ነው። ይህንንም ይነግረን እና ኤጲስቆጶስ እሑድ እንዲሾም የተወሰነበት ምክንያት ህዝቡ አምስቱን ቀን በተግባረ ስጋ አሳልፈው ቀዳሚት በተግባረ ነፍስ ማለትም ሰው በማስታረቅ ህሙማንን እስረኞችን በመጠየቅ ውለው ለጸሎት ስጋ ወደሙ ለመቀበል ወደ ቤተ ክርስቲያን የሚሄዱበትና የሚሰበሰቡበት ውድ ስለሆነ ሁሉ እንዲያውቀውና በህዝብ ፊት እንዲሾም ነው ይላል። ስርዓቱን ሚመናን እንዲያውቁ ነው። ሰኞ፣ ማክሰኞ፣ እረቡ፣ ሐሙስ አርብ እነዚህን ስራቸውን አምስት ቀን ይሰራሉ ማለት ነው። ሚመናን ይሰሩና ቀዳሜትና እሑድ ግን ወደ ቤተ ክርስቲያን ይሄዱና፣ አባቶቻችን ይህን ስርዓቱን ሲሰሩ ኤጲስቆጶሳቱን ሲሾሙ በሚመራ ፊት ነው። በነገራችን ላይ ያንን ሲያደርጉ ያያሉ፣ ይማራሉ። ያዩቸው፣ በአይናቸው ያዩቸው አባቶች ነገ ላይ በክህነታቸው ሲያገለግሏቸው ስለሚያውቋቸው ነው ማለት ነው። ስለዚህ በፊት አሁን ባለንበት ደረጃ ላይ ሚዲያ ነው። ድሮ ሚዲያ ስላልነበረ አሁን ምዕመናን አዩ አላዩ በሚዲያ ቀጥታ ስለሚተላለፍ ችግር የለም። ድሮ ላይ ግን ሚዲያ ስላልነበረ ምዕመናን ባሉ በፊት ለፊት እያዩቸው ለምን ከየት መጡ፣ እንዴት ተሾሙ፣ እነ ማናቸው የሚለውን ነገር ለማወቅ ምን ማድረግ አለበት? ፊት ለፊት በምእመናን ፊት ይሾሙ ነበረ። ምእመናን ደግሞ ከሰኞ እስካር ስራቸውን ስለሚሰሩ ቀዳሚትና እሑድ እረፍት ስለሆኑ እነሱ በሚያዩበትና በሚረዱበት መልኩ ይደረግ ነበረ ይላል። አሁንም የሚደረገው በዚህ አይነት መልኩ ነው ማለት ነው። የሚሾመው በሚያዩትና በሚረዱት መልኩ ምእመናን እንዲገለገሉ ለማድረግ ስለተፈለገ እግዚአብሔር ያው ዲሞክራሲ ስለሆነ ማለት ነው እግዚአብሔር አሁን ዓለማት የሰውን ሀሳብ ሊረዱም ላይረዱም ይችላሉ። እግዚአብሔር ግን የሕዝቡን ይረዳል። አንድ መንግስት ወይም ደግሞ አንድ አገልጋይ ወይም ደግሞ አንድ ባለ ሀብት ወይም ደግሞ አንድ ባለስልጣን ሰው ሊረዳም ላይረዳም ይችላል። እግዚአብሔር ግን የሚረዳ አምላክ ስለሆነ የሕዝቡን ያነዋወርና ያነዋኗር ስርዓቱንና መውጣቱንና መግባቱን ከጆዳፍ የሚኖረውን ኑሮ እንደገና ደግሞ በሃይማኖቱ ያለውን ደግሞ አዎ ለስጋው መስራት አለበት፣ መብላት አለበት። ለነፍሱ ደግሞ ስርዓቱን አይቶ መከታተል አለበት። ከዚህ የተነሳ ነው ማለት ነው። ሁለተኛም እሁድ ጌታ የተጸነሰበት ብርሃነ መለኮቱን በደብረ ታቦር የገለጠበት፣ ከሙታን ተለይቶ የተነሳበት፣ መንፈስ ቅዱስ በሐዋርያት ላይ የወረደበት፣ እመቤታችን ያረፈችበት ቅዱስ ዕለት ስለሆነ በቅዱስ ዕለት ቅዱስ ሲመት እንዲፈጸም ነው ይላል። የመጀመሪያው ጌታ የተጸነሰበት ብሮም ቶታል የሚቀርበው ግን ዓለም የተፈጠረበት ነው። የመጀመሪያ ቀን እሑድ ዓለም ዓለም ነው። ይሄ ኦሪት ዘፍጥረት ምዕራፍ አንድ ላይ በቀዳሚ ገብረ እግዚአብሔር ሰማይ ወምድር፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብሎ ያ የመጀመሪያ ሰማይ ውሃው ከሶስት አንዱ ከላይ አንዱ ከልብ በምድር አንዱ ውቅያኖስ ሆኖ ከሶስት የተከፈለበት ቀን እሑድ ነው ማለት ነው። ዓለምን ካለመኖር ወደ መኖር ያመጣበት እሑድ ነው ማለት ነው። ከዚያ ቀጥሎ ዓለምን ለማዳን ከድንግል ማርያም የተጸነሰበትን ነው የሚያመጣው። ከዚያ ቀጥሎ ደግሞ ብርሃነ መልኮቱን በደብረታቦር ለሐዋርያት የገለጠበትን ነው የሚያመጣው። ከዚያ ቀጥሎ ደግሞ በሶስተኛ ቀን ከሙታን ተለይቶ የተነሳበትን ነው የሚያመጣው። ከዚያ ቀጥሎ ደግሞ ለሐዋርያት መንፈስ ቅዱስን የላከበትን ነው የሚያመጣው። ከዚያ ቀጥሎ ደግሞ እመቤታችን ቅድስት ድንግል ማርያም የተነሳችበትነት ላይ መዝሙር 131 ቁጥር 6 ላይ ተንስ እግዚኦ ውስተ ዕረፍት ከአንተ ወታቦተ መቅደስከ። አስቀድመህ አንተ ትነሳለህ። በኋላ ደግሞ እናት ትነሳለች። አንተና የታቦት መቅደስ ማለት አንተና ድንግል ማርያም ማለት ነው። እሷም እንደዚሁ ዓርብ ተቀበረች፣ እሑድ ተነሳች። እሱም ዓርብ ተቀበረ፣ እሑድ ተነሳ። ይህንን ነው የሚያመጣው ማለት ነው። በሌላ መልኩ ከሙታን ተለይቶ የተነሳበት መሆኑ ቅዱስ ለሐዋርያት የወረደበት እመቤታችን ያረፈችበት ቅዱስ ዕለት ስለሆነ በቅዱስ ዕለት ቅዱስ ሲመት እንዲፈጸም ነው። ከዚህም ሌላ አምስት መክሊት ሰጠህኝ ነበር ወጥቼ ወርጄ ነግጄ አትርፌ አምስት ጨምሬበታለሁ እነሆ መክሊትህ ከነትርፉ ብሎ ኤጲስቆጶሱ በኋላ የሚያስረክብባት ዕለት ስለሆነች ነው ይላል። ይሄ የማቴዎስ ወንጌል ምዕራፍ 25 ላይ ጌታ ለሶስት ሰዎችን ጠራ ይላል። ለአንደኛው አምስት፣ ለአንደኛው ሁለት፣ ለአንደኛው አንድ እንዲነግዱበት ሰጣቸው ይላል። ባለ አምስቱ አስር አደረገ። ባለ ሁለቱ ደግሞ አራት አደረገ። ባለ አንዱ ግን ቀበረ። መጣና ሲተሳሰባቸው፣ ባለ አምስቱ አምስት ሰጠህ ነበር ነው አስር አድርጌያለሁ አለ። ባለ ሁለቱ ደግሞ ሁለት ሰጠህ ነበር አራት አድርጌያለሁ አለ። ባለ አንዱ ግን አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ እንደሆንክ ስነማቅ፣ እንዳይጠፋብኝ በራፊ ቋጥሬ ቀብሬ አቆይቻለሁ እንካለው ነው። ያንን ግን ላለ ይሰጠዋል፣ ይህን ግን አስወጡ ብሎ እሱን ግን ያው ፈረደበት ነው የሚለው። ባለ አምስት የተሰጠው አለ ማለት ነው፣ ባለ ሁለትም የተሰጠው አለ፣ ባለ አንድም የሚሰጠው አለ። ሁሉም እንደየጸጋውና እንደ ስጦታ ማገልገል አለበት። ለምሳሌ ባለ አምስት ተብሎ የተቀመጠው ሙሴ ነው፣ ስድስት መቶ ሺህ እስራኤላውያንን ጠብቋልና፣ ባለ አምስት የሕግ መጻሕፍትን ጽፎ አስረክቧል። ባለ ሁለት የተባለ ቅዱስ ጴጥሮስ ነው፣ ሁለት መልእክታትን ጽፏል። ባለ አንድ የተባለ ይሁዳ ነው፣ ከእነሱም አልተጠቀምበትም ማለት ነው። ስለዚህ ይሄ ቀን ለተሰንበት ነው እና መጨረሻ ላይ ጌታ ሁሉንም ካህናቱንም ምእመናኑንም ሊቃውንቱንም የሚተሳሰብበት ቀን ይሄ ቀን ነው። ዕለተ ምጻት ማለት ነው። የሚተሳሰብበት ቀን በዚህ ቀን ነው። በዚህ ቀን በሰጣቸው ሹመት መጨረሻ ላይም ደግሞ ተጠያቂ ስለሚሆኑ የሰጠህንስ እነሆ እንዲህ አድርገን ሰርተናል፣ ምእመናንን አባርከናል፣ ወደ በረት አስገብተናል፣ መክረናል፣ ዘክረናል፣ አንተን አስተዋውቀናል ብለው የሚጠየቁበት ስለሆነ በሰንበት ይህን ነገር ተደርጎላቸዋል ወይም አንድም ይደረግላቸዋል ነው የሚለው በሌላ መልኩ ይህንን በማቴዎስ ወንጌል ምዕራፍ 28 1 በማርቆስ ወንጌል 1613 ሉቃስ 24 1 ዮሐንስ 21 የሐዋርያት ሥራ 2 1 ማቴዎስ 25 14 አሁን የተማርናቸው እንዳለ እንዳጠቃላይ የተሾሙበት እና የሰሩትን ስራ የሚያ መጀመሪያ የተሾሙበት፣ ከዚያ ደግሞ የሰሩትን ስራ ውጤት ደግሞ የሚጠየቁበት እነዚህ በእነዚህ ምዕራፎች እናገኘዋለን ማለት ነው። ስለዚህ የሚሾም እግዚአብሔር ነው። ሲሾም ደግሞ ሁሉም እንደየአቅሙ ነው። በአቅሙ እንዲያገለግል እዚያ ይፈልጋል። ለምሳሌ አሁን እርግብ የቁራን ያክል እንደገና ደግሞ ውሻ ጅብ ያክል አይጮህም። ሁሉም እንደየአቅምና እንደየልኩ እግዚአብሔርን አገልግሎ ማለት አለበት። አይ ከደኮ እንደዚህ ነው እኔ እኮ አልችልም ብሎ ማለት አይቻልም። በሚችለው መልኩ ለምሳሌ ቤተክርስቲያን ሲሰራ ሁሉም እያንዳንዱ ትንሽ ጠጠር ማቀበል አለበት። መስራት የሚችለው ይሰራል፣ ገንዘብ ያለው በገንዘብ ይሰጣል። ሁሉም ነገር በእያንዳንዱ መክሊቱን ማስረከብ አለበት። ስለዚህ መናን መክሊታቸው መማር መስማት ማድመጥ እግዚአብሔርን ትእዛዘ እግዚአብሔር መጠበቅ፣ ካህናት ደግሞ ማስተማር፣ መባረክ፣ መቀደስ፣ ማቁረብ። ለምእመናን የእግዚአብሔር መንግስት እንዳለችና እንደ ሀገር ሀገራቸውን እንደ መንግስት የመንግስትን ክብር እንደ ሃይማኖት ሃይማኖትን ለይተው እንዲኖሩ እንዳይዘበራረቅባቸው ካህናት ማስተማር አለባቸው ነው የሚለው። ይቀጥልና ኤጲስቆጶሳቱ በአንብሮተ እድ፣ ኤጲስቆጶሱን ከመሾማቸው በፊት እጃቸውን የሚጠቡበት ምክንያት እኛ በምናውቀው በአፋ ንጹህ ብለን ሾመናል፣ አንተ በምታውቀው በውስጡ ዕዳ የለብንም። ዕዳው በአንተ ነው ማለታቸው ነው ይላል። ገብረመስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም፣ እግዚአብሔር ከሁላችን ጋራ ይሁን።